ሰላም፣ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ አይደል እ ድንጋጤ ውለቋችኋል አዳንግጧ። አይዟችሁ ሁሉም ሰላም ይሆናል። ሁሉም ይስተካከላል ብዬ አስባለሁ። ያው አንዳንድ ኦዲየንሶች በውስጡ በጣም ብዙ መልእክት ልካችሁልኛልና ያው ለሁላችሁም መልስ ለመስጠት ጊዜ አይኖረኝም። እንደምታዩት የህይወት ሩጫ ከባድ ነው። ስልኬን እንደዚህ የሆነች ቪዲዮ ሪከርድ ለማድረግ ምናምን እንጂ ሌላ ቴሌግራም፣ ዋትሳፕ ከዋትሳፕ ኢሞ፣ ከመሴንጀር ኢንስታግራም እንጠጥ እንጠጥ ምልበት ሰዓት የለኝም እና ድሩ ማዳም ቤት እያለሁ ነበረ። ለዚህ ለዚህ ቢያንስ ያችኑ ስራዬን ጨርሼም ተደብቄም ብብቴ ውስጥ አደረኩ፣ ጡቴ ስም አደረኩ፣ የትም ቦታ አደረግኩ። ስልኬን ተደብቄም ቢሆን እዛው ማዳም ቤት ነበረ። እዚህ ግን እና የራሳችሁ ህይወት የራሳችሁ ላይፍ ሲሆን እንደው ብትልትል ነው የሚያደርጋችሁና አንዳንድ ነገር ልላችሁ ነው የመጣሁት። ብሩኬም አንድ መልእክት ሼር አድርጓል ኢንስታግራሙ ላይ ማን ነው ቲክቶክ ላይ ነው። እና ያው በዚህ ሁኔታ እነሱም እኛ ማየታችን በጣም ከባድ ነው አውቃለሁ፣ ከብደን እነሱም በዚህ ሁኔታ አይደለም፣ እኛ ማየት የምንፈልገው በፍቅር አይን ብቻ ነው በቃ። እኛ የምንጠብቃቸው በፍቅር ስለሆነ ተፋቅረው ሲበዙ ነው ደስ የሚለን። ከባድ ነው እንደዛ አይነት ነገር። እና አንደኛ እውነታው የምነግራችሁ ነገር አሁን እዚህ ጋር ስለ ሀይሚና ስለ ብሩኬ ምናምን በቃ ቤተሰቦቻቸውን ጓደኞቻቸውን አወራሻቸው ወይ ምናምን የምትሉ ልጆች አላቸው። እስከ ዛሬ የሆነ ግሩፕ ነበረን። ከዛ ግሩፕ እንደነገርኳቸው ሊፍት ይወጥች አለሁ ምክንያቱም በጣም ብዙ ተቃራኒ ነገሮች ስላሉ ማለት ነው። አንዳንዴ ብቻችሁን ይሆናልን ይሻላል እና አንዳንድ ቅራኔ ሲፈጠር ሌላ ነገር ውስጥ ሌላ አልትባል ውስጥ ከመግባት በቃ ሸርትት ማለት ነው ይሻለው። እና እንደዛ ብዬ ወጥቼ ያለው እና አሁን ስለ ሀይሚና ስለ ብሩኬ እውነት ነው ወይ ፕራንክ ነው ወይ ምናምን፣ ስልክ ለምንድን ነው ስልክ አያነሱም? በነገራችን ላይ እንደዚ አይነት ነገር ሲፈጠር ስቲል ስልክ ቢያነሱላችሁ ራሱ ጓደኞቻቸው፣ ለምሳሌ እነ ፍጼ እነ ሄኒ ሌሎችም ስልክ ቢያነሱ ራሱ ስለ ሀይሚና ስለ ብሩኬ መረጃ ይነግሯችሁ። እነሱ እነሱ ዩቱበሮች ናችሁ ገቧችሁ። ትክክለኛ መረጃ አይሰጥም አይሰጥም። ይሄ ፕራንክ ሲሰራ አንደኛ ሀይሚና ብሩኬ ስልካቸውን አያነሱ። ማንም ሰው ቢሆን ስልክ ያነሳላችሁ፣ ምክንያቱም ጥያቄ ይቀርብላችኋል። ጥያቄ ሲቀርብላቸው ምን ብለው ይመልሳሉ? ስለዚህ ፕራንክ እንትን ሲባል ስልክ አያነሱም። ማንሳትም ደግሞ የለባቸውም። ልክ ናቸው። ጥያቄ ይመጣል። ለምን እንዴት ወዴት ምናምን። አንዳንዶቻችሁ ደግሞ ለምን እንደዚህ አይነ ፕራንክ፣ እንዴት እንደዚህ ፕራንክ ታደርጋለች ምናምን ለምትሉ ሰዎች ደግሞ እይታቸውን ይዩት። የበፊቱን ሰላም በሆኑበት ሰዓትና እንደዚህ አይነት ግርግር ሲጀመር ደግሞ ያለውን ቪው ተመልከቱት። በጣም ሰብስክራይቧ እራሱ የሀይምዬ አሁን ትንሽ ነው የቀራት ኦልሬዲ፣ ሶስት ሺህ ነው የቀራት። ሰው እንደዚህ አይነት ነገር ይፈልጋል፣ ግርግር ገባችሁ። እና ቅመሟ ደግሞ የስራ ሰው ናት። ስራ ሲቀዘቅዝ ደስ አይላትም፣ ይከፋታል። ተፍ ተፍ ብላ መስራት አለባት። ለዛ ነው ቡቡዬ። ደግሞ አይዝበ ወንድሜ፣ ጠንካራ ሁን፣ ጎበዝ ሁን። ሀይሚጌ ትወድሃለች። ከእግዚአብሔር የመጣ አያልፍህም። ጥቅሱ ውስጥ ያደረገው እንዲያልፍህ የተጻፈ አያገኝህም፣ እንዲያገኝህም የተጻፈ አያልፍህም። እኛ ካሰብ ነው ይለቅ ያሰበልን እግዚአብሔር ይበልጣል ይላል እንግዲህ ወቅታዊ ነው። እውነት ለመናገር ያው እሱ ፖስት ያደረገው ወቅታዊ ነው። ጊዜውን የጠበቀ ፖስት ነው ይሄ። ምንም ለሌላ የሚመለከት ነገር የለም። ጊዜውን የጠበቀ ፖስት ነው ይሄ ግን፣ እዚህ ጋር አንድ ነገር ልናገር። ብሩኬ ሀይምዬ ከእግዚአብሔር የተሰጠችህ በተፈጥሮ ያደለችህ ንጹሕ የሆነች እንቁ የሆነች ንግስት የሆነች ሴት ናት። አይምዬ ለአንተ ከፈጣሪ የተሰጠችው የፈጣሪ ንጹህ ስጦታ ናት። አይሚማ ለአንተ እንደምትወደህ እኛም እናንተ እኛም አንተም ታውቃለህ። ስለዚህ ቡራዬ ማለት ይሄንን ፖስት አልደግፈውም ልበል። ያው ለሌላ ሰው ሜንሽን ተደርጓል በል እና የፈለገ ነገር ቢሆን ሀይምዬ አንተ ለት ጎዳ ምንም ነገር አታደርግም። ተረጋጋና ምክንያቷን ጠይቃት። የሷም ምክንያት ማንም የተረዳት የለም። ምክንያቷን ጠይቃት እና ቃለን እንደዚህ ሆነ ማየት ከባድ ነው ለኛ። አንተም ደብሮሃል፣ ከፍቶሃል። በቃ አንዳንድ ጊዜ ደግሞ ጠርጥር ብሩኬ። የምር ይሄን ፕራንክ ተነጋግራችሁ እኮ ካልሆነ እያረጋችሁት ያላችሁት ጠርጥር በቃ እንዴ! እስከ ዛሬ የሚፈጠሩት ነገሮች አታስብም እንዴ? አታይም እንዴ? እንዴ ቅመሚ ኃይለኛ እንደሆነች ቅመሚ፣ የሰራ ሰው እንደሆነች እንዴ። ምን ታርግ? ምንም እኮ ምን ታርግ? እሺ ሰብስክራይብ አርጉ አለች፣ አለች፣ አለች። ሰብስክራይብ የሚያደርግ ጠፋ። አንተን ሌላውን ቶ እንደው አንተን ሦስት መቶ ሺህ ለማስገባት በጣም እንትም እን በጣም እየደበራት ሁሉ ነበረ። ደብሮኛል ብላለች እኮ የበዓል ዜማ ነው ምናምን፣ ደብሮኛል ቡቡዬ ሶስት መቶ ሺህ ስላልገባ ደብሮኛል። ለልደቱ ጊዜ ማለት ነው። ልደቱን ስታከብርለት ሶስት መቶ ሺህ ከገባ ሰርፕራይዝ አለኝ ብላ ነበር እና ያ ነገር ስላልሆነ ደብሯታል በቃ። ስለዚህ ሰብስክራይባችሁን ቻናላችሁን ለመሙላት ብላ ነው በቃ ይህንን ነገር ያደረገችው። አንተ ቆመ ብላ አስብና ተረዳት በቃ እንጂ ራስህን በዚህ ልክ አትጉዳ። ምንም ነገር ብታደርግ እሷ አንተን ልትጎዳህ አይደለም እና መልእክቱ አሪፍ ነው ለሌሎች ሰዎች ለሚመለከተው አካል መልክቱ ሼር ያደረከው ጥሩ ነው። እግዚአብሔር የተጻፈ መቼም አያልፈህም፣ ያልፈህም አይችልም እሱ የጻፈልህን። ሀይምዬ ግን ለአንተ የጻፈልህ ናት ፈጣሪ ለአንተ የሰጠህ ንጹህ ቆመ ይዞ ሀሰብ አይዞህ እግዚአብሔር ይማረህ ህመምህን። ደግሞ ያው እንዳያችሁ ትላን ታሞታል፣ እና ፈጣሪ ይማረህ አለኝ። ያጨጓራ እንዳለበት ከአሁን በፊትም ተናግሯል። እና ምህረትን ደግሞ ዞራችሁባታል ሰሞኑን፣ በነገራችሁ በጣም ዞራችሁባታል ሰሞኑን። እርጉዝ ናት ምናምን እያሉ ኧረ፣ ተው ተው። ስም አታጠቅሱት ነገር የለም እኮ አቤት።